አሰላሙ አሌይኩም ወራህመቱላሂ ወበረካቱ። ውድ ነት ክብራችሁ ቻናሊ ተከታታዮች እንዴት ናችሁ? ከኔ ጋር አልሐምዱሊላህ ረቢል ዓለሚን ዛሬ ደግሞ ቆንጆ የሆነ ተበልቶ የማይጠገብ የድንች ወጥ አሰራር ነው የማሳያችሁ። ማለት ነው እንግዲህ ከተለመደው አሰራር ትንሽ ሌት ያለ ነው እና በጣም ቆንጆ ነው፣ ትወዱታላችሁ። ቪዲዮውን እስከመጨረሻው ተከታትላችሁ ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን እንዳትረሱ። በመጀመሪያ እንግዲህ እንደተለመደው ሽንኩርታችንን እናቁላላለን። እንደምታዩት ከለሩ ልክ እንደዚህ ቀላ እስከሚል ድረስ ማለት ነው በደረቁ በደንብ እናቁላለዋለን። ከዛ በኋላ ዘይታችንን እንጨምራለን። ልክ በዚህ መልኩ በዘይቱ ደግሞ ጥብስ እናድርገዋለን። ውሃ ትንሽ ዘይቱ ጋር ጠባ አድርግ ከስከ ዛሬው አሰራር እንግዲህ የሚለየው እዚህ ጋ ነው ማለት ነው። እንደምታዩት ድንችን ልጬ ከታትፌ አጥቤ አዘጋጅቻለሁኝ። ከሽንኩርቱ ጋር እንደዚህ ጨምረዋለሁኝ ማለት ነው። ከዛ በደንብ እሽት ታደርገዋለሁኝ። ሽንኩርቱን፣ ዘይቱን፣ ድንቹን የተወሰነ ውሃ ትንሽ ጠብ የማደርገው ለምንድን ነው? ከስር ድንቹ እንዳይጣበቅብኝ ማለት ነው። ዘይቱ ብቻ ከሆነ ይጣበቅባቸዋል። የተወሰነ ትንሽ የውሃ ጠብ እያደረግኩኝ፣ የፈላ ውሃ እንደዚህ አድርጌ እሽት ታደርገዋለሁኝ በደንብ ግጥም እያደረግኩኝ ከለሩ የድንቹ እስከሚቀየር ድረስ። እንደምታዩት ነጭና ወደ ቢጫ ነገር ወሰድ አድርጎታል እና ሙሉ በሙሉ ቢጫ ሆኖ ከለሩ ቅይር እስከሚልልኝ ድረስ በደንብ በዘይቱ ጥብስ አድርገዋለሁኝ። የተወሰነ ውሃ እንደነገርኳችሁ ኳችሁ የፈላ ውሃ እየጨመርኩኝ ነው። በደንብ ምትን የምለው ማለት ነው ጥብስ የማደርገው ድንቹን ውሃው እንዳይዝብኝ ነው። እና በጣም የሚጣፍጥ ቆንጆ የሆነ አሰራር ነው። እንግዲህ ለየት ያለ ነገር ብንማራ አንዳንድ ጊዜ አዲስ ነገር ብናመጣ ተፈላስፈንም ቢሆን አሪፍ ነው። እንደምታዩት ቆንጆ ሆኖ ጥብስ እያለልኝ ሆኖ ማለት ነው። የድንቹ ሽታ አትጠይቁኝ። በቃ እንደዚህ ስታቁላሉት ሽንኩርቱ ጋር በጣም ሽታው በጣም ቆንጆ የሆነ መዓዛ አለው። ሽታው በጣም ነው የሚጣፍጠው ድንቹና ሽንኩርቱ ጋር ሲቁላላ። ከዛ እዚህ ጋር በጎን ትንሽ ከፈት አድርጌ በርበሪውን እንትን ላለው አቀላቅላለሁኝ። ከዛ ድንቹ ጋር አሁንም በደንብ ሽታ አድርገዋለሁኝ። በርበሪው በደንብ መብሰል አለበት እንዲሁ መጀመሪያ እንዳደረግኩት የዚህን በርበሬውንም ካስገባ በኋላ ግጥም እያደረግኩ ቀስ እያደረግኩ በደንብ አቁላለዋለሁኝ። እንደምታዩት ነጭ ሽንኮርት ጨምር ያለው እሱንም እንዲቀላቀልልኝ በጎን ትንሽ ከፈታ አድርጌ ነው የጨመርኩበት። ከዛ በዘይቱና በበርበሬው አሁንም ድንቹን ቀስ እያደረግኩኝ እጠብሰዋለሁኝ ማለት ነው። እንደምታዩት በጣም ቆንጆ ሆኖ መብሰል አለበት። ከዚህ በኋላ ውሃ ብትጨምሩ የተወሰነ ጊዜ ነው የምፈልገው ድንቹ ለምን በመጥበስ በስሏል ማለት ነው። ኦልሬዲ ትንሽ ነው የሚቀረው። ከዛ ትንሽ የውሃ እንደዚህ ጠባ አደርግበታለሁኝ። የተወሰነ ውሃ ነው የሚጨምረው፣ እንደዚህ ዝፍቅ አላደርገውም። ከዛ በደንብ እንትክትክት አደርጉታላችሁ ድንቹ እስከሚበስል ድረስ። እንደምታዩት ድንቹ በስሏል። እንግዲህ አሁን ኮረሪማና ማጂ ጨምሬ ጨውን አስተካከዬ አወጣዋለሁ ማለት ነው። በጣም ቆንጆ ቆንጆ የሆነ በቃ መረቅ በሉት። ልክ ስጋ ወጥ እንደሰራችሁ ልክ እንደዛ ነው የሚጣፍጠው። በእርግጥ እዚህ ጋር ትንሽ ዘይቱ በዛ ብሏ ልትሉ ትችላላችሁ፣ ግን ዋው ነው ጣዕሙ፣ በጣም ቆንጆ ነው። ያው ቀጭኑም ዘይት ስለሆነ ልክ ከላይ ነው የሚንሳፈፈው። ያው ዘይት የማትወዱም ከሆነ እንግዲህ ዘይቱን አነስ አድርጋችሁ መስራት ትችላላችሁ። ለእኔ ግን በጣም ተመችቶኛል። በቃ የስጋ ቀይ ወጥ የበላሁ ነ የመሰለኝ። ዋው በጣም ነው ጣዕሙ ማሻላ የሚጣፍጠው ማለት ነው። ውዶች እየሰርታችሁ ሞክሩት። እንግዲህ አንዳንድ ኮሜንትን እያነበብኩኝም ነበረ። ኪሎ ድንች እኛ ጋር ሰላሳ ብር ነው፣ አምሳ ብር ነው፣ ስልሳ ብር ነው የምትሉ ልጆች አላችሁ እና እኛ ጋር እንግዲህ እንደነገርኳችሁ ኪሎ ድንች መቶ ብር ነው። የትነሽ ካላችሁኝ እኔ ውርጌሳ ነኝ። ውርጌሳ ገበያ ላይ ደግሞ የሚሸጠው መቶ ብር ነው። ኪሎ ድንች እስከዛሬ በመደብ እየተሸጠ በነበረበት ሰዓት ያው በኪሎ ገዝቻ አላቅም። አንድ ጊዜ ግን ሁለት መቶ ብር መደቡን፣ የመቶ ብር በጣም ትንሽዬ ስትሆን፣ የመቶ ብር ለብቻ የሁለት መቶ ብር ለብቻ መደብ ሲመድቡ የስከዛሬ። መቶ ብር የሚሸጠውን ነበረ በሁለት መቶ ብር የገዛ ነው ማለት ነው። እና ውዶችዬ አሁን ደግሞ ረክሷል ተብሎ ነው መደብ የትም ብትሄዱ የአምሳ ብር ወይም የመቶ ብርም አሁን መደብ ላይም ይመደባል። በኪሎም ደግሞ መቶ ብር ነው እላችኋለሁ ውዶችዬ። ይሄ እንግዲህ የወርጌሳ ልጆች ይሆናችሁ፣ ርጌሳ ያላችሁ ታውቃላችሁ። በሌላ አገር እንግዲህ ሊቀንስ ይችላል፣ አላቅም። በነገራችን ላይ አዲስ አበባ ላይ ኪሎ ራሱ ሽንኩርት ስንት ነው እያላችሁኝ ነበር። ኪሎ ስልሳ ብር ነው ይሁን ምናምን፣ ከዚህ በፊት ኮሜንት አይቻለሁኝ እንደዛ ይሆናል ብዬ አስባለሁኝና እንግዲህ ወደ አዲስ አበባ ያላችሁ ኑሮ ወርካሽ ከሆነ ወደኛ ብትልኩልን ያው ደስ ይለናል። ያው እንግዲህ ትራንስፖርቱም ያው ነው። ለዛ ነው እዛ እናንተ ጋር የሚሸጠውን ነገር ወይም ከእናንተ አልፎ የሚመጣው እቃ አሁን እኛ ጋር ቤንዚል ተወዷል፣ ነጃጅ ጨምሯል እየተባልን ነው። ዋጋዎች እቃ የሚጨምርብን ማለት ነው። እና ብዙ ጊዜ ሱቅ ላይም ሆነ ገበያ ላይ የሚሆን የሆነ እቃ ስትገዙ ጨምረው ሲሸጡላችሁ፣ እንዴ ይሄ ነገር ትናንት ሳምንት እንደዚህ ያልነበረ ምናምን ስንላቸው፣ ነዳጁ ነው በቃ ነዳጅ ተወደደ የሚመጣበት ራቀ ምናምን ይላሉ። እና ምናልባትም ሊሆን ይችላል። ስለዚህ አዲስ አበባ ከሆናችሁ ወይ ከዛ ወደዛ ከሆናችሁ፣ እንግዲህ እናንተ ጋር ካሽ ሊሆን ይችላል። እኛ ጋር ግን ዋጋው እንደዚህ ነው፣ ውድ ነው። ሀታ በርበሬ ራሱ አሁን እስኪ ስንት ነው በእናንተ? አላቅም እኛ ጋር ኪሎ አንድ ሺ ብር ነው። በርበሬ አንድ ኪሎ አንድ ሺ ብር ነው። እና ውዶችዬ ሁሉ ነገር ወደዚህ በተለይ ወደ ሰሜን ወሎ አካባቢ በጣም ሁሉ ነገር እየተወደደ ነው። ብዙ እንደዚህ ትላልቅ መኪናዎችም ስለማይመጡ እቃዎች እየገቡልን ስላልሆነ ያው በረብሻው ምክንያት ታውቃላችሁ። ለዛ ነው ነገራቶች የሚወደዱብን እና ወዶችዬ ዬ በዚሁ አጋጣሚ ዱዓ አድርጉ። ሰላም ነው የሚያስፈልገን። ሰላም ካለ ሁሉም ነገር አለ። ወላሂ ነው የምላችሁ። በቃ ሰላም ከሆነ ሰው እንደ ልቡ ከሰራ ይኖራል። በቃ የፈለጋችሁትን ነገር ገዝታችሁ የፈለጋችሁትን ነገር አድርጋችሁ መኖር ትችላላችሁ። ነገር ግን ሰላም ከሌለ በጣም ከባድ ነው። እና ለኛ የሚያስፈልገን ዋናው ሰላም ነው። ሀገራችን ላይ መኖር እንፈልጋለን። እንግዲህ ኑሮ ምንም አላደረገንም፣ እንግዲህ እየኖርን ነው። ግን ሰላም ያስፈልገናል። ዋናው ሰላም ነው። ሰላም ሲኖር ነው እቃዎችም እንግዲህ ቦታቸውን ይዘው ለኛ ተመጣጣኝ ዋጋ የሚሆንልን የሚረክሰው ይመስለኛል። እንግዲህ እንደዛ አሁን በጦርነቱ ምክንያት ይሆናል ሁሉ ነገር እንደዚህ ኦቨር የወጣውና የተወደደብን ብዬ ነው የማስበውና አላህ ሰላሙን ይስጠን። ከምንም በላይ የሚያስፈልገው ሰላም ነው እና እንደዚሁም ሆኖ ተወዶም እንግዲህ እየኖርን ነው አልሀምዱ ሊላህ። መቼም እሱ የከፈተውን ጉሮሮ እሱ ያስብበታል። እና ወዶችዬ አላህ እስከፈጠረን ድረስ ርዚቃችን እሱ እስከያዘልን ድረስ በየትም ይሁን ሰበቡን አድርሰን ርዚቃችንን አናጣም። እና አልሐምዱሊላ የትም ብንሆን የሚረዝቀን ጌታ እየረዘቀን ነው። ውላቸዋለሁ ውዶችዬ፣ አልሐምዱሊላ እስካሁን ድረስ ደህናነን። ብቻ ሰላም እንሆን ይሄ ነው የሚያሳስበው ያለው ነገር ውዶችዬ። እናንተ እናንተም ዶ አድርጉ። ለዛሬ ያለኝ ቪዲዮ እንግዲህ ይሄንን ይመስል ነበር። ቪዲዮ ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን አትርሱ። በቀጣይ ቪዲዮ ተመልሼ እስከመጣ አላ ሰላማችሁን ያብዛው አገራችንም ሰላም ያደርግልን። አሰላሙ አሌይኩም ወረሕመቱላሂ ወበረካቱ።